ሰበር ዜና ጥቅምት 6 2018። ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትናም ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የጎንደር ፋኖ ለእርቅ በተሰበሰበበት እና አርበኛ ደረጀ በላይና አርበኛ ሳሙኤል ባለድልን ጨምሮ የጎንደር ፋኖ አመራሮችን ደመሰሳለሁ ብሎ በሶስት አቅጣጫ ከበባ የፈጸመው የብልጽግና ጦር ከበባው ተሰብሮ ድባቅ ተመታ። የብልጽግና ጦር መካናይዝድ ጦር፣ የኮማንዶ ጦርና እግረኛ አሰልፎ ቢመጣም ጀግኖቹ ለወሬ ነጋሪ ሳያስቀሩ በመስዋዕትነት ከበባውን ሰብረው የብልጽግናን ጦር ከኮረኔሉ ጀምረው ደምስሰውታል። ከፋኖ በኩልም ከበባውን ለመስበር በህይወታቸው ያልሳሱ ጀግኖች የጦር አበጋዞች ተሰውተዋል። ዝርዝር መረጃ ከጎንደር ይዘናል፣ ታደምጡታላችሁ። ይህ በእንዲህ እንዳለ የብልጽግና ጦር በሸዋ መብረቃ ጥቃት ደርሶበታል። ከተሞችን ፋኖ መቆጣጠሩም ተነግሯል። በሸዋ የብልጽግና ኮማንዶ በፋኖ እንደቆሎም እየተቆረጠመ ነው። የሸዋ ጠቅላይ ግዛት እዝና አፋ ባሃ ደቡብ አማራ ገጠናም በተለያዩ ቦታዎች ድል በድል ሆነዋል። ዝርዝር ይዘንበታል። ወዲህ ደግሞ በከተማ ኦፕሬሽን የብልጽግና ሹማምንቶችን ጎጃም ስታስጨንቁላለች በብልጽግና ፓርቲ የእንመይ ወረዳ አስተዳዳሪም በፋኖ ላይመለስ ተሸኝቷል። ወዲህ ደግሞ የደብረ ማርቆስ ሚሊሻ ጽህፈት ቤት ኃላፊም ባህር ዳር ለስብሰባ በሄደበት ከሌሎች አመራሮች ጋር ሆቴል ውስጥ በፋኖ ተመተው ሆስፒታል መግባታቸው ተነግሯል። ዝርዝር መረጃ ይዘንበታል። በሌላ በኩል ኢትዮጵያ ብድሯን የመክፈል አቅም የላትም የድሃ ደሃ ሆናለች ስለመባሉ እንዲሁም አምስት ብር ለማተም 15 ብር ስለምታወጣዋ የአብይ አህመድ ኢትዮ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 ቀዳሚ ወደ አደረግኩት ዘገባ አልፋለሁ። ኢትዮጵያ 1 ቢሊዮን ዶላር እንኳን መክፈል ያቃታት አበዳሪዎቿ የማያምኗት ድሃ ሀገር መሆኗን ሪፖርቶች አመላከቱም። ኢትዮጵያ 1 ቢሊዮን ዶላር መክፈል ያቃታት አበዳሪዎቿ የማያምኗት የድሃ ድሃ አድርጓት አብይ አህመድ ሲያበቃም፣ ብድሯን የመክፈል አቅም የማያስተማምን ሀገራዊ ፕሮጀክቶቿ ከዲም ላይትና ከብልጭልጭ ውጭም ያልሆኑ ሆነው ሳለም፣ በብልጽግና ኃይሎች በለጸግን እየተባለ በብልጽግና ፓርቲ መፈክር ይጨፈራል። በነገራችን ላይ አንድ ቢሊዮን ዶላር ማለት አንድ አሜሪካዊ ባለሀብት በአንድ ቀን ሊያገኘውም ወይም ደግሞ ሊከስረው የሚችለው ገንዘብ ማለት ነው። አብይ አህመድና ጋሻ ጃግሪዎቹ ግን ኢትዮጵያን የሚያክል ሀገር ከአንድ አሜሪካ ባለሀብት ያነሳ አቅም አጎናጽፏታል። ተራ ተራ ሀገር አድርገዋት ያበቁ ሲያበቁ በሚዲያ ደግሞ ይበልጽግናል ማሲንቆም ይገዘግዛሉ። ትንሽ እንኳን ኢትዮጵያን ተጨባጭ ሁኔታዋን ለመረዳት የማይሞክሩ በምን አባለም የሚዋልሉ የዲም ላይት ምርኮኞች ነው። ሀገሪቷን ገደልም እየከተቷት ይገኛሉ። በነገራችን ላይ አንድ አ አስገራሚ ቁጥርም ላስደምጣችሁ ኢትዮጵያ አምስት ብር ለማሳተም አስራ አምስት ብር እንደምታወጣስ ያውቅ ይሆን ለጠቅላላ እውቀት ይጠቅማችኋል በዛውም የብልጽግናን የኢኮኖሚ ውድቀት ትመለከቱበታላችሁ አሜሪካ አንድ የገንዘብ ኖት ለማተም በአማካኝ ዜሮ ነጥብ ዜሮ ሰማኒያ አምስት የአሜሪካን ዶላር ወይንም ስምንት ነጥብ አምስት ሳንቲም ታወጣለች የአንድ ዩሮ ህትመት ለመፈጸም ደግሞ ዜሮ ነጥብ ዜሮ ሰባ አምስት ወይንም ሰባት ነጥብ አምስት ሳንቲም ይጠይቃል ህንድ ውስጥ ደግሞ ባለ አምስት መቶ ሩፒ ለማሳተም ሁለት ነጥብ አስራ አምስት ሚስት ወይንም 0 ነጥብ 03 ዶላር ያስወጣውታል። በደቡብ አፍሪካ ባለ 200 ራንድ ለማተም 1 ነጥብ 5 ራንድ ወይንም 0 ነጥብ አስር ዩኤስዲ ይጠይቃል። አንድ የኢትዮጵያ ብር ለማሳተም በአማካኝ 0.75 ዩኤስዲ እንደሚጠይቅ መረጃዎች ያመላክታሉ። በዚህ መረጃ መሰረት አንድ የ5 ብር ኖት ለማሳተም 15 ብር ከ50 ሳንቲም የኢትዮጵያ ብር ትከፍላለች። እንደሚታወቀው ኢትዮጵያ ብር ማተም አትችልም። አምስት ብርን መንገድ ዳር ያለ የፎቶ ኮፒ ቤት ገብተህ ራስህ በጥቁር ነጭ ኮፒ ማድረግ አትችልም። በሌላ አገላለጽ ኦሪጂናሉ 5 ብር በኮፒው 5 ብር የሚቀይርህ ሰው አታገኝም። መገበያያ ገንዘባችን በቀላሉ ፎርጅድ ከማይሰራባቸው ጥቂት ሀገሮች ውስጥ አንዷ ኢትዮጵያ ነች። የኢትዮጵያ ብር ፌክ የማይሰራው በህትመቱ ርቀት ሴኩሪቲ ፊውቸር ሳይሆን የጉልበቱና የማቴሪያል ዋጋ ከገንዘብ ዋጋ በላይ ስለሆነ ነው። አያዋጣም። አሁን ያለውን ተጨባጭ ሁኔታ ግንዛቤ ውስጥ ከተን ተገቢውን የገንዘብ ዋጋና የህትመት ዋጋ ምጣኔ ቫሊዩ ቱ ኮስት ሬሾ ከወሰድን ኢትዮጵያ ማተም የምትችለውና የሚገባት ወጭዋን የሚቀንስላት ባለ ሁለት ሺህ ብር ኖት ብቻ ነው። ይህ የሚያሳየው የኢኮኖሚ ኢኮኖሚ ውድቀቱን ነው አብይ አህመድ ኢኮኖሚውን የት እንዳደረሰው ይህች አጭርና ግልጽ ገለጻም ታሳያለች አምስት ብር ለማሳተም አስራ አምስት ብር የምትወጣ ሀገር ይዘን ነው ብልጽግና አበለጸኳቸው የሚሉት በነገራችን ላይ ቀድሞ በነበረው የብር ኖት ላይ እንደዚህ አይነት ሁነት ተፈጥሮ አያውቅም አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ የተጠና የደፈጣ ጥቃት ተፈጸመ። የእምየ ምንሊክ ልጆች በመንዝቄ ዘመሩ ቀጠና በብልጽግናው ሰራዊት ላይ የደፈጣ ጥቃት መፈጸማቸውን ምንሊክ ክፍለ ጦር አስታወቀ። ዛሬ ጥቅምት 6 ቀን 2018 ዓ.ም ከንጋቱ 11 ሰዓት ተኩል ላይ በአገዛዙ የ112ኛ አየር ወለድ ክፍለ ጦር ላይ በሸዋ ጠቅላይ ግዛት እዝ መንዝቄ ወረዳ ከዘመሩ ከተማ በቅርብ ርቀት ላይ በአምጃ ቀበሌ ልዩ ስሙ ጫቱሃ በተባለ ቦታ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የምንሊክ ክፍለ ጦር የደፈጣ ጥቃት መፈጸሟን የክፍለ ጦሩ የህዝብ ግንኙነት ኃላፊ ፋኗ ሰፋ ሻረው ገልጿል። የብልጽግና ኃይል መነሻውን ከዘመሮ ከተማ በማድረግ ወደ ዘርት በመንቀሳቀስ ላይ ያለ የብልጽግና ንቅድ ቀድሞ ድረሳቸው የአጼ አምደጽዮን ኮር አካል የሆነው የምኒልክ ክፍለ ጦር በአባተ አንደኛ ሻለቃ በተፈጸመበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን ክፍለ ጦሩ አስታውቋል። የአየር ወለድ ክፍለ ጦሩ በጀግናው አርበኛ መቶ አለቃ አባተ ወንድሙ ስሙም በተሰየመችው በተናዳፊዋ የአባተ አንደኛ ሻለቃ በተፈጸመበት የደፈጣ ጥቃት የተበሳጨው የብልጽግና ወንበር አስጠባቂም ተጨማሪ ኃይል ከመሃል ሜዳ በማንቀሳቀስ በደፈጣ የተጀመረውን ውጊያ ተጠናክሮ መቀጠሉን ከግንባሩ ለኮር ሚዲያ ኮሚኒኬሽን ክፍል በደረሰው መረጃም አረጋግጠናል። ይህ በእንዲህ እንዳለ እዚሁ ሸዋ ላይ አፋባሃም ሰበር ዜና አሰምቷል። አፋባሃ በተመሳሳይ ቀን በአራት ወረዳዎች በሰነዘረው የተጠና ጥቃት ሁለት የወረዳ ንዑስ ከተሞችን ጨምሮ በርካታ ቀበሌዎችን ተቆጣጠረ። ትላንት ረፋድ በሞረትና ጀሮ ወረዳ ስር በምትገኘ የወረዳዋ ንዑስ ከተማ በሆነችው ታሪካዊቷ ጆሮ ከተማ ቅርብ ርቀት በሚገኙ ቀበሌዎች ላይ በተካሄደ ብርቱ ጦርነት በርካታ ያገዛዙ ዙፋን አስጠባቂዎች አድማ በታኝና ሚሊሻ በአፋባሃ ደቡብ አማራ ከተና አሳምነው እዝ አጼ ዘር ያቆብ አንደኛ ኮር 7 ለ7 ክፍለ ጦርና ነጎድጓድ መብረቁ ክፍለ ጦር ተደምስሰዋል። የ7 ለ7፣ እና ነጎድጓድ መብረቁ ክፍለ ጦሮች በወሰዱት የተቀናጀ ምት በርካታ የግልና የቡድን መሳሪያ መማረክ የተቻለ ሲሆን የጆሃ ከሳር ከተማን መቆጣጠርም ችለዋል። በሌላ ዜና ጁሁር ላይ አከርካሪውን የተሰበረው የአገዛዙ ሰራዊት ከፍተኛ ጭንቁ ውስጥ በመግባቱ በቀላል መስዋዕትነት ታሪካዊቷን የአንጨ ቆረር ከተማን የአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ምሽቱን እንደምትመለከቱትም ተቆጣጥሯታል። በሌላ መረጃ ዛሬ ንጋት እስከ ረፋድ ድረስ በእንሳሮና መርሐቤቴ ወረዳም መገናኛ ቦታ ቻይና ካምፕ ሰፍሮ በሚገኘው የአገዛዙ ሰራዊት ላይ ካምፑ ላይ በተወሰደ የተጠና ኦፕሬሽን ን በርካታ ሰብአዊና ምቁሳዊ ኪሳራም አድርሰውበታል። አፋባሃ ደቡብ አማራ ቀጠና ሳምኖ እዝ አጼ ዘርዓያቆብ አንደኛ ኮሪቶ ጣጦ የሰራዊቱ አባላት በወሰዱት ድንገተኛ ጥቃት መራሃቢቴ ዓለም ከተማ ለሚ ከተማ ሰፍሮም ሰፍሮ የሚገኘው የአገዛዙ ሰራዊት አመራሮች ከፍተኛ ሽብር ውስጥ መግባታቸውንም ማረጋገጥ ተችሏል። ይህ በእንዲህ እንዳለ ከሰሞኑ የግሸራቤል ከተማ የአገዛዙን ሰራዊት ተከትለው ወደ አጎራባች ወረዳ ተሰደው የነበሩ የሚሊሻ አባላት አፋ ባሃ ደቡብ ቅጠና አሳምነው እዝ የሰጠውን ምህረት ተጠቅመው በሰላም ተመልሰው ከቤተሰቦቻቸው ጋር መቀላቀላቸውንም አረጋግጠናል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቅጠና አሳምነው እዝ የአጼ ዘር ያቆብ ህዝብ ግንኙነት ኃላፊ አማረ ታዘዘም ነው። አሁን በቀጥታ ወደ ጎጃም አልፋለው። ሰበር ዜና የእነማይ ወረዳ ምክትል አስተዳዳሪ ሹመኛው አቶ አዲሱ ተሻለም ተገደሉም። በአፏባሃ አጼ ቴዎድሮስ እዝ በላይ ዘለቀ ክፍለ ጦር ስር የሚገኘው የአባ ኮስተር ብርጌድ የሰርጂካል ኦፕሬሽን ምድብተኞች ዛሬ ጥቅምት 6 2018 ዓ ም ቢቻና ከተማ በመግባት በወሰዱት እርምጃ በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ የሆነው አቶ አዲሱ ተሻለ በመኖሪያ ቤቱ ውስጥ እንዳለ መገደላቸውን ሚዲያችን ከክፍለጦር ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። በዚህ ወዳደር ለግል ጥቅሙ ሲል የህዝቡን መከራ እያራዘመ በሚገኝ ካሬ ላይ እርምጃ የተወሰደው ዛሬ ማለዳ ላይ ሲሆን ከዚህ ቀደም ከተሰጠው ተደጋጋሚ ማስጠንቀቂያ መማር ያልቻለ ባንዳ ነው ሲሉም የፋኖ ኃይሎች በወጡት መግለጫ አስታውቀዋል። አመራሩ ለብዙ ጊዜያት የአገዛዙን ተልእኮ በመቀበል የአማራን ህዝብ ሲያስጨፈጭፍ የነበረ በዲማ ቅዱስ ጊዮርጊስ ገዳም ትእዛዝ የሰጠ ጉዳት እንዲያደርሱ ያደረገ የአዲስ አለማየሁ ሙዚየምን ያቃጠለ እንዲሁም በእነማይ ወረዳና ቢቸና ከተማ የፋኖ ቤተሰብ ናችሁ እያለም በእስር በእንግልትና መሰል የስቃይ ወጥመድ ህብረተሰቡን ሲያንገላታና ሲያሰቃይ የነበረ ቀንደኛ የብልጽግና አገልጋይ ነው የተባለ ሲሆን፣ አመራሩ መገደሉን ተከትሎ የአካባቢው ነዋሪዎች የእጁን አገኘ ሲሉም ተደምጧል። ይህ አመራር ከሁለት ቀን በፊት በህዝብ በፊት የፋኑ ጥይት አይመታኝም በማለት ህዝቡን ሲያደነቁር እንደነበረም ነው የተገለጸው። እዚሁ ጎጃም ላይ ስንቆይ የደብረ ማርቆስ ከተማ አስተዳደር ሚልሻ ጽፈ ቤት ኃላፊ አቶ በሬ ተማ ቤታቸው እርምጃ ተወስዶበታል። ባህር ዳር ለስብሰባ እንደሄደ ሆቴል ውስጥ ከግብረ አበሮቹ ጋር ሆኖ እየጠጣና እየጨፈረ ባለበት ሰዓት ስምሪት ተሰጥቷቸው በባንዳ ላይ ጥቃት የሚፈጽሙ ቃኘዎች በመከታተል ከአራት ጊዜ በላይ ኢላማ አድርገው የመቱት ሲሆን ከባድ ጉዳት አድርሶበት ባህር ዳር ጋምቢ ሆስፒታል እንደሚገኝም ተነግሯል። ግብረ አበሮቹም ከከባድ እስከ ቀላል ጉዳት ደርሶባቸው በየሆስፒታሉም መውደቃቸው ተነግሯል። ደብረ ማርቆስ ከተማ አስተዳደር ህይወቱን ለማትረፍ ከመንግስት ሰራተኛው ኮሚቴ አቋቁ ገንዘብም እየሰበሰበ ይገኛል። ህዝቡን የበደለ አረመኔ ለማዳን በተሰበሰበ ኮልኮሌ ካቢኔ ላይ አመራር ላይም የማያዳግም እርምጃ መውሰዳችንን አጠናክረን እንቀጥላለን ሲሉም የፋኖ ኃይሎች ገልጸዋል። ህዝቡን አሰቃይቶ የትም መደበቅና ማምለጥ እንደማይቻልም ሊያውቁት ይገባል ብለዋል። ባህር ዳር ሆነ አዲስ አበባ የትም ሆንክ የትም እንደርስብሃለን ሲሉ የቴዎድሮስ እዝ ቃል አቀባይ ተናግረዋል። አሁን በቀጥታ ወደ ጎንደር አልፋለሁ። በጎንደር የፋኖ አመራሮች ለእርቅና ለአንድነት በተሰበሰቡበት እደመስሳቸዋለሁ በሚል ከበባ ፈጽሞ የነበረው የብልጽግና ጦር ከበባው ተሰበረ። የፋኖ ኃይሎች የብልጽግናን ጦር ድባቅ ሲመቱት፣ ጀግና የፋኖ የጦር አበጋዞችም ህይወታቸውን መስዋዕትነት ከፍለዋል። ብልጽግና ከደልጊና ከሻውራ በኩል በርካታ ጦር በማሰለፍ በመካናይዝድ በኮማንዶና ብዛት ባለው ብዛት ባለው የእግረኛ ጦር ፋኖዎች ለእርቅ በተሰበሰቡበት ከበባ ፈጽሞ ውጊያ ከፍቶ ነበር። በውጊያው ም ከፍተኛ ትጋሎ ከተደረገ በኋላ የአጼ ቴዎድሮስ ልጆች ወይ እንደ ቴዲ ጠጥተን እንሞታለን ካልሆነም አነክተነው እንወጣለን በማለት የሞት ሽረት ያደረጉት ሲሆን ጀግኖቹ ከፍተኛ ቁጥር ያለው ሰራዊት አስከትሎ የመጣውን የብልጽግናን ጦር ከበባ ሰባብረውት በመልሶ ማጥቃት ለወሬ ነጋሪ ሳያስተርፉም ወደ አመድነት ቀይረውታል ተብሏል ጦሩን እየመራ የመጣው ኮረኔል ሻፊም ላይመለስ በፋኖ ኃይሎች ተሸኝቷል የፋኖ ኃይሎችም ከበባውን ሲሰብሩ የጦር አበጋዞች መስዋዕትነት ከፍለዋል በቀን አራት ሁለተኛ ወር 2018 ዓ ም የጎንደር አንድነት እውን ለማድረግ አርበኞቹ በተሰበሰቡበት በቀን አምስት ሁለተኛ ወር 2018 ዓ ም ከባፈጽሜም ደምስ ሳለሁ ብሎም በሶስት አቅጣጫ ከመጣ የብልጽግና ኃይል ጋር ተፋልመው ጠላትን ረፍርፈው በጀግንነት ከተሰዉ የፋኖ መሪዎች መካከል የአፋባሃ ሰሜን አማራ ቀጠና በላይ ዘለቀዝ ሁለተኛ መይሳው ካሳኮር የቋራ ሜዴላ ክፍለ ጦር የዳግማዊ ቴዎድሮስ ብርጌድ ምክትል አዛዥ ሻለቃ ማርቆስ አንደኛው ነው። በምስሉ ላይ የምትመለከቱት ማለት ነው ማርቆስ የብልጽግናን ኮረኔላ አጋድሞ ለጓዶቹ ከላ ሆኖ በጀግንነት በጥይት እየተበሳሳ የብልጽግናን ከባ እየሰበረ ጀግናም ነው። ጀግናው በውጊያው በክብር የወደቀ ሲሆን ለወንድሞቹ ዛሬ ላይ ለመኖር ምክንያትም ሆኗል። ከዚህ ውጊያ በኋላ የአማራም የጎንደርም አንድነት በአማራ ወንድሞች ደማቸውን በገበሩ ደም ጸንቷል። ክብር ለተሰዉ ሰማዕታት ጀግኖች። ከዚህ ከባ ጋር በተያዘ ደረጀ ደረጃ በላይም የሚከተለውን መልእክት አስተላልፏል። አንድነታችንና ደስታችን እረፍት የነሳው ብልጽግና ከደልጊና ከሻውራ ግንባር በሜካናይዝድ ኮማንዶም እንዲሁም ብዛት ባለው የእግረኛ ሰራዊት ክበባ አድርጎ ውጊያ ቢከፍትብንም አስፈላጊውን አጸፋ በመስጠት በሙሉ አቅማችን መመከት ችለናል። ክብርና ሞገስ ለተሰው ጓዶች በማለት ከበባው መሰበሩንም አሳውቋል። በመጨረሻም ባለፉት 24 ሰዓታት አፋባሀ በሚንቀሳቀስባቸው ቀጠናዎች ያደረጋቸውን መረጃዎችና ሌሎች መረጃዎችን አድምጠን እንመለስ። ስትልን አድማጭ ተመልካቾቻችን የአፋ ባህን ዕለታዊ የወታደራዊና ፖለቲካዊ መረጃዎችን ልናደርሳችሁ ተገኝተናል። በዛሬው ዕለት እንግዲህ በሁሉም ቀጠናዎች የሚገኙ የአፋ ባህን መረጃዎች ሊያደርሰን የአማራ ፋኖ ብሔራዊ ሀይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት መምሪያ ኃላፊ ዶክተር ፋኖ አብደላ እንድሪስ መስመር ላይ ይገኛል። ፋኖ አብደላ ድሉ አንተ አመሰግናለሁ። እንዴት ቆያችሁ? እንዴት ዋላችሁ? የዛሬ መረጃዬ እንጀምረው ከአማራ ፋኖ ብሔራዊ ሀይል ሰሜን አማራ ቀጠና በላይዝ ይሆናል። በዛሬ ዕለት እንግዲህ የአማራ ፋኖ ብሔራዊ ሀይል እንዳደረሰን መረጃ ከሆነ በላይዝ ማለት ነው እንዳደረሰን መረጃ ከሆነ በትናንትና እና ከትናንት በስቲያ በነበሩት ተከታታይ ዕለቶች የተፈጸሙትን ይሆናል። ምናልባትም ትናንትና እዚህ ዛሬ ጨምሮ የኮኔክሽን ችግር ስላለ ይመስለኛል ለዛ አልደረሰኝም። ዛሬ የደረሰውን እናንሳ። የምጀምረው ሜጀር ጀነራል ዋንታባተ ኮር ነበልባሉ ፎገራ ክፍለ ጦር እንግዲህ በአስራ ዘጠኝ ማለት ነው ወደ ወረታ ከተማ ዘልቆ በመግባት የወረታ ከተማ ፖሊስ ጽሕፈት ቤት ላይ የቦምብ ጥቃት በመሰንዘር እዛ ውስጥ የነበሩ የፖሊስ አካላት ላይ የሞትና የማቁሰል አደጋ አድርሶባቸዋል። እነዚህ እንግዲህ በህዝብ ላይ ሲጫወቱ የነበሩ የህዝብን ጥቅም አሳልፈው ህዝብን ሲያንገላቱ የነበሩ እንደነበሩ እንደሆነ ታውቋል። እነዚህም ሁለት የፖሊስ አባላት ወዲያው ሲገደሉ፣ አንድ በጣም አስቸጋሪ የነበረ ከተማ ውስጥ ቢሰጥ የሚባል ግለሰብም እንደዚሁ ቆስሎ በከፍተኛ ሕክምና ላይ እንዳለ ለማወቅ ችለናል። እንግዲህ ይህ ግለሰብ እጅግ አስቸጋሪ የሆነ የከተማውን ህዝብም እንዲሁም በአካባቢ ያለውን በማንገላታት የሚታወቅ ነው። ሌላው ከዚሁ ጋር በተያያዘ በትናንትና ሁለት ማለት ነው እንደዚሁ በተወሰደ የአድማ ብተና ካምፕ ላይ በተወሰደ የቦምብ ጥቃት እንደዚሁ ዘጠኝ የአድማ ብተና አባላትን መደምሰስ የተቻለበት ሁኔታ ነው ያለው። ከዚሁ ውስጥ በይህ ሲፈጸም እንግዲህ ዘጠኙ ሲገደሉ ማለት ነው፣ ቁስለኞችም እንዳሉ ለማወቅ የተቻለው ለጊዜ ቁስለኞች ማወቅ አልተቻለም፣ ቁጥራቸውም ማለት ነው። ሌላው ከዚሁ ጋራ የነበረች አንድ የወታደራዊ ለወታደራዊ አገልግሎት የምትውል ወይም ወታደር አገልግሎት የምትሰጥ ፓትሮልም እንደዚሁ ከጥቅም ውጭ እንድትሆን የተደረገበት ሁኔታ አለ። ሁለተኛው መረጃ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዙ ነው የሚሆነው። እሱም እንግዲህ በዛሬው ዕለት ከፍተኛ ትንቅንቅ ሲያደርግ የዋለ ሲሆን በተለይም ጎጃም አገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፉ ብርጌድ በዛሬው ዕለት ከአገዛዙ ኃይል ጋር ትንቅንቅ ሲያደርግ ነው የዋለው ከጠዋቱ ሶስት ሰዓት ከአርባ ጀምሮ እስከ ስድስት ሰዓት ድረስ በነበረ ትንቅንቅ በሰባ ሶስተኛ ና ሰባ ስድስተኛ ክፍለ ጦር አባላት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት እያደረሰ ሲሆን እንግዲህ አስዋ መገንጠያ በተባለ ቦታ የአገዛዛ ሲንቀሳቀስ ነው ይሄ ጥቃት እየተዘገበበት እንግዲህ ይህን ጥቃት ሲገንና ሲንቀሳቀስ ነው ማለት ነው። የጥቃት የተሰነዘረው በተወሰደ ጥቃትም አስራ አንድ የሚደርሱ ወዲያውኑ ሲገደሉ፣ ቁጥራቸው በውል ያልታወቀ የአገዛዙ የሰራዊት አባላት ቁስለኛ እንደሆኑ ነው ያረጋገጥ ነው። እንግዲህ ከእለት ወደ እለት የአማራ ፋኖ ብሔራዊ ሀይል እንደምታስታውሱት አቅሙን እያጠናከረ በአገዛዙ ላይ የሚወስደውንም ጥቃት በአይነትም በቅርጽም አጠቃላይ ሁለንተናዊ በሆነ መንገድ እያሻሻለ ከፍተኛ የሆነ ጥቃት እየሰነዘረ እንደሆነ ነው ለማዋወቅ የተቻለው። ከዚሁ ጎን ለጎን በሁለቱም ህዞች ማለትም በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይዝ ማለት ነው ከፍተኛ የሆነ የህዝብ ለህዝብ ውይይት የማድረግ አደረጃጀቶችን የመዘርጋት የተዘረጉትን ቀደም ብሎ የመፈተሽ የማስተካከል ከህዝብ ጋር አለን አጠቃላይ መስተጋብር እና የሰራዊትን ቁመና የማስተካከል ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ተያይዞን የተለያዩ በተለያዩ ቦታዎች ስልጠናዎችን እየመስጠት እና የተለያዩ በተለያየ በፖለቲካ ወታደራዊ መንገድ ማለት ነው ተተኪ አመራሮች የመፍጠር ስራዎች እየተሰሩ ነው። በተመሳሳይም እዚሁ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ላይም በተመሳሳይ እነኚህ ስራዎች ተጠናክረው እንደቀጠሉ በተለያየ መንገድ ለምን ሚዲያ ቤተሰብቻ ያለበት ሁኔታ ነው ያለው። እስከዚህ ሰዓት ድረስ ይሄ ስራ ተጠናክሮ እንደቀጠለ ነው ለማወቅ ተችሏል። ሌላው የአማራ ፋኖ ብሔራዊ ሀይል ምስራቅ አማራ ቀጠና ምን ይልክ ዝም እንግዲህ ከሰሞኑ ከፍተኛ ድል ሲጎናጸፍ በከፍተኛ ደረጃ ጠላትን ሲመጣ ነው የከረመው። ምናልባትም እስከ ትናንትናው ድረስ ባለው በተለይም በዘመቻ አደማሪ አባናደው ማለት ነው በርካታ የወረዳ ከተማዎችን ወደ አስራ ሶስት የሚጠጉ የወረዳ ከተሞችን ከጠላት ነፃ በማድረግ መዋቅር በመዘርጋት ማህበረሰቡ የተለመደ የመሰረተ ልማት ወይም ደግሞ መሰረታዊ ግልጋሎችን እንዲያገኝ እየተደረገ ያለበት ሁኔታ ነው ያለው። በተለይም ያ ሲፈናቀል ጥቃት ሲሰነዘር የነበሩ ስጋቶችን ገብቶ የማረጋጋት ማህበረሰቡ ጋራ አብሮ ውይይት የማድረግ ለቀጣይ ግዳጅ በሁሉም መስፈርት ህዝቡን የማዘጋጀት ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ምናልባት አሁን የመረጃ እስከደረሰኝ ድረስ በዛ አካባቢ የኔትወርክ ከፍተኛ የሆነ የኔትወርክ መቆራረጥ እንዳለ ለመረዳት ያለው ሌላው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠናን በተመሳሳይ በሁሉም ቀጠና ከፍተኛ አመራሮቹን ጭምር ስምሪ በመስጠት ህዝብ የማደራጀት አመራር የማስተካከል ሪፎርም የመስራት በሰራዊት ውስጥም እንደዚሁ ተከታታይ አማራሮችን የማዘጋጀትና ወደ ተግባር የማስገባት የማህበረሰቡን አጠቃላይ ጥያቄ ስሜት የመረዳትና የመከታተል ውይይቶች እየተደረጉ እንደሆነ ለማወቅ ችለናል። በተመሳሳይ እየተሰራ ያለው በተለይም አገዛዙ በሰሞኑ ማለት ነው የደረሰበትን ምት መቋቋም ሲያቀጣው የተለያዩ ምንድን ነው ስልቶችን በመቀየስ እያደረገ ያለው እንቅስቃሴ አለ። በተለይም የኛ የአማራ ፋኖ ብሔራዊ ብሔራ ኃይል የመረጃና ደህንነት ክፍልም ይህን እየተከታተለ በተለይም የአገዛዙ ውሸት መፈብረኪያ ማሽኖች እና ፋናና ዋልታ እና ኤቢሲ ከሰሞኑ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አገዛዙ ላይ የደረሰውን ምት አምነው በትክክል አምነው እንደተመቱ አምነው ነገር ግን ሌላ ነው የመታን የሚለውን ማላከኪያ ማስተባበያ ለመፍጠር የተለያዩ ፕሮጀክቶችን በመቅረጽ ደስ የተቀማ ጭምር እንደገቡ ሰምተናል። ይህንንም እንግዲህ የተደረገው በመረጃ እና ደነት ክፍሉ በሚያደርገው ለማድረግ ጥረት ተደርጓል። ይህን በዚህም ህዝቡ ማህበረሰቡ መደናገር ውስጥ እንዳይወጣ እንዳይገባ የአማራ ፋኖ ብሔራ ሀይል በሁሉም ቀጠና ግንዛቤ መፍጠር ስራውን እየሰራ ያለበት ሁኔታ ነው ያለው። እንደ አጠቃላይ ሲታይ በርካታ ስራዎችን እየሰሩ የተዋለበት ሁኔታ ነው ያለው ሌሎች ዜናዎች ካሉ ምናልባት እንደደረሱ ግሩፕ ላይ የማጋረነ ሆነው። አድማጭ ተመልካቾቻችን የዛሬ መስከረም ሀያ ሁለት ሁለት ሺ አስራ ስምንት አመተ ምህረት የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠናዎች ያስመዘገበው ወታደራዊና ፖለቲካዊ ድሎችን አስመልክቶ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የህዝብ ግንኙነት መምሪያ ኃላፊ ዶክተር ፋኖ አብዱላ እድሪስ ለሰጠህን መግለጫ ከልብ እናመሰግናለን። እንግዲህ በመጨረሻም አድማጭ ተመልካቾቻችን በትላንትና ዕለት ሙሉ ሚዲያውን የተቆጣጠረ አንድ ዘገባ ነበረ፣ የእኛን ቻናል ጨምሮ ማለት ነው። እንግዲህ እንደሚታወቀው ብልጽግና በጎጃም በአሰቃቂ ሁኔታ በምስሉ ላይ የምትመለከቷት በአለም የተባለች የፋኖ ወታደር ላይ የፈጸመው ምርኮኛ ላይ ማለት ነው የፈጸመው አነጋጋሪ ተግባር እጅግ አገዛዞ ምን ያክል ከሰውኛነት የወጣ ዓለም አቀፍ ህግን ጠብቆ የማይዋጋ እንኳን ከዓለም አቀፍ ህግ ይቅርና ከሰዋዊነት ህግ የወጣ ምን ያክል ጨካኝ አረመናዊ አገዛዝ እንደሆነ በግልጽ ያስመሰከረበት ነው። አለም የምትባል የፋኖ ተዋጊ የ19 ዓመት ተዋጊ በውጊያ መሀል ቆስላ በብልጭግና እጅ ትገባለች። ከዛ በኋላ የተፈጸመባትን በበርካታ ሚዲያ ሰምታችሁታል። የፋኖ አመራሮችም መግለጫ ሰጥተውበታል። እጅግ በሚያስገርም ሁኔታ ምርኮኛ በምርኮ ከተያዘ በኋላ በአለም አቀፍም ህግ መሰረት በሰዋዊነትም በማንኛውም ህግ መሰረት ምርኮኛ መንካት ህጋዊ እንዳልሆነ የሚታወቅ ነው። ነገር ግን ብልጽግና በአሰቃቂ ሁኔታ በአካሎቿ ላይ የፈጸመባት ከሰው ልጅ የማይጠበቅ እንኳን የሰው ልጅ ይቅርና ሰው ያልሆነ ፍጥረት ሁላ ሊያደርገው የማይችል ነገር በህፃኗ ላይ በ19 ዓመት ታዳጊዋ ላይ ተፈጽሞባታል ማለት ነው። ስለዚህ ይህ ነገር ብልጽግና ምን ያክል የት ርቀት እንደሚሄድ አማራን ለማጥፋት የሚያሳይ ነው ተብሎ በሰፊው እየተዘገበ ይገኛል። ከዚህ ጋር በተያያዘ በቅርቡ የአፋሀድም ሆነ የአፋ ባህር ድርጅቶች ዘመቻ እንዲያውጁ በመላው የአማራ ህዝብ በእሷ ስም የሚታወጅ ዘመቻ እንዲኖር በአማራ ህዝብ እየተጠየቀ ነው። ስለዚህ እኛም ከወዲሁ የአፋባህና የአፋሃዳ አመራሮች በአለም ስም የሚሰየም ዘመቻ እንዲያውጁ ጥሪ እናቀርባለን ማለት ነው።